ሰላም ጠና ስጥልን፣ ክቡራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ኮሎኔሩ እጄን አልሰጠሁም አዲስ አበባም አልገባሁም አለ። ወሎ ክልል ሊሆን እንደሚገባ ጥያቄ ቀረበ። ባለስልጣኑ ስልጣኔን እለቃለሁ አሉ። ሂውማን ራይትስ መንግስትን ሊከስ መሆኑ ተነገረ። መኪኖቹም ወደ ትግራይ እንዲገቡ ተፈቀደላቸው። ኬሪያ ኢብራሂም ስምረትን ተቀላቀሉ። ጠቅላይ ሚኒስትሩ ተቋማትን በተለይም የሀገሪቱንም ክብር ትልቁን ሽልማት ሰጡ። ከፍተኛ የትምህርት ተቋም ተዘጉ። ፖሊስ የደበደበው አሽከርካሪም በቁጥጥር ስር ኢትዮጵያ ዊቷ የዓለምን ውድድር አሸናፊ ሆነች። አሁን ወደ ዝርዝር እንሄዳለን፣ አብራችሁን ቆየው። የፋኖ መሪ እኔ ማንም አልማረከኝም ወይም እጅን አልሰጠሁም አዲስ አበባም አልሄድኩም ቤትም መኪናም አልተለጠኝም። አሁን ያለሁት ቋራ ውስጥ ነው በትግል ላይ የጥላትን ኃይል እርምጃ በመውሰድ አሁንም እየተንቀሳቀስኩ ነኝ ሲሉ ገለጠ። በተለይም የፋኖ አመራር የሆነው ኮሎኔል ምናሴ አለማየው ከናዶ ብርጌድ ቋራ ላይ ነን እየተተጋተግን ነን። ከዚህ በኋላ ማንም ምንም ቢለን እኛ ወደኋላ አንልም። በተለይም የብልጽግና መንግስት ዛሬም ጨምሮ ታላላቅ እድሎችን እያጎናጸፈን የሚገኘውን የአማራ ሕዝብ ጎን ቆመን የምንሰራቸውን ትግሎች ለማደናቀፍ አሁን ፋኖ እየተፍረከረከ ነው፣ እጁንም እየሰጠ ነው፣ እየተማረከ ነው ይላል። ለዚህም ደግሞ የራሳችንን ወንድሞችና ጓደኞች ነው እያናገረ የሚገኘው። ይሁን እንጂ ሻለቃ ደረጀ ማርኮታል መሳሪያውንም ተቀብሎታል አሁን ወደ አዲስ አበባ ገብቷል የተባለው የተሳሳተ ትረክት ነው ሲል ተናገረ። ይህ በፍጹም አይሆንም። ለሁላችንም ጠላታችን አንድ ነው፣ ይህም ብልጽግና ሲል እንዲህ ተናግረዋል። ኮኖሬል ሚናስ አለማየሁ ባላለው ከናዶ ብርጌድ ከአባበለው ሻለቃ ነው። ዛሬ በሰማነው መሰረት አዲስ አበባ ሚናስ ገብቷል፣ ኮነሬል ሚናስ አዲስ አበባ ገብቷል፣ የመኪናም ተሰቶታል፣ ቦታ ቤትም ተሰጦት አዲስ አበባ ነው ያለው የሚለው አሉባልታ ከስተት የተነሳ ነው። ከጧት ጀምሮ ነው ብዙ አሉባልታዎች ነው የተወሩተኝ። ከመጀመሪያው ሻለቃ ደረጀ ሚናስን ማርኮት መሳሪያውን አስወርዶ እንደዚህ አድርጎታል የሚል አሉባልታ። ሻለቃ ደረጀ የኛ አጋር ወንድማችን ታጋይ እንጂ እንደዚህ አይነት ስህተት የሚሰራ ሰው አይደለም። ግን ሆን ብለው ይሄን አሉባልታ ለመንዛት ከጧት ጀምረው እንደዚህ አይነት አሉባልታ ነው ሲነዛ የነበረው። እኔ ሻለቃ ደረጀ ወንድሜ ታጋይ ታጋይ ጓደኝ እንጂ እኔ ጠላቴ አይደለም። ጠላቴ ብልጽግና ነው። ለሱም ጠላቱ ብልጽግና ነው። አሁንም ደግሞ ያና አልሳካላቸው ሲል ኮኖሬል ሚና ሰለማየው ጎንድ አዲስ አበባ ገብቶ ቤትና መኪና ተሰጥቶታል የሚል አሉባልታ ተነስቷል። ይሄ ደግሞ የብልጽግና የመጨረሻ የደካማነቱና ያለቀለት ሰዓት መድረሱን የሚያሳይ ስለሆነ በአሁን ሰዓት ከወንድሞቼ ጋር ሁኜ በቋራ በረሃ ነው የምገኘው። እየታገልን ነው ያለነው። እንታገላለን። የተነሳ ነው ላንጨርስ አልጀመርነውም። ለመጨረስ ነው የጀመርነው። አሁን ያለንበትን ቦታ እንደምታዩት ቋራ በረሃ ነው። ከወንድሞቼ ጋር ነው ያለሁት። ነገም ከነገ ወዲያ የሚሰራውን ጀብድና ሌሎችን ነገር እናስተላልፋለን። እኔ ከዚህ በላይ ምለው ነገር የለኝም። እኔ ጨርሻለሁ። አመሰግናለሁ። ትግሉ አሁንም ጠንክሮ እየቀጠለ ሲሆን በተለይም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠናም ከሰም ክፍለ ጦርም ተስፋ ብርጌድ ከትላንትና ጀምሮ ታላላቅ እድሎች መቀዳጀቱ ተገለጸ። በአማራ ህዝባዊ ኃይል በተለይም ከዕለት ተዕለት ስራ አድርጎ የተንቀሳቀሰው የመከላከል ኃይል በተለይም በትላንትና ዕለት በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ውጊያ የከፈተ ቢሆንም በክንደ ብርቶቹ ከፍተኛ ተጋድሎ አገዛዙ ኪሳራ መከናነቡ ተገለጠ። በጎርጎራ ደሬ አባሎቹና አባ ጎርዶ በተደረጉ ከፍተኛ ውጊያም አንድነት ቆቃ ጎፈርና ዱርኝን ሻለቃና ሻምበል ሶስት ኮካና ዜሮ አራት ቀበሌ የብርጌድ ቃኝ ጠላት ሲፋለም መዋሉም ነው የተገለጸው። በዚህ ውጊያ የተስፋ ብርጌድ ጀግኖች ይህንን የአማራ ጠላት የሆነውንና ለእናቶችና ሕጻናቶች አዛውንቶች ርህራሄ የሌለውን ወታደር ላይ እርምጃ መውሰዳቸው ነው የተገለጸው። በተለያየ ጊዜያቶች በአማራ ክልል ለሚደረጉት ውጊያዎች አሁንም ህዝቡ ቆርጦ መነሳቱ ነው ከፋኖች ጋር የተገለጸው። በተለያየ ቦታም የሚደረጉት ውጊያዎች ላይ ፋኖ ትግሉን አጠናክሮ መቀጠሉ ተገልጿል። በተለይም በዚህ በሚሰጡት አንዳንድ መግለጫዎች በፋኖችም የሚቀርቡትን በተመለከተ ጉዳዮች ከሚመለከተው የመንግስት ኃይል የተሰጠ ምንም መረጃ የለም። በእኛም በኩል ለማጣራት ያደረግነው ጥረት አልተሳካም። ኬሪያ ኢብራሂም ስምረት ፓርቲን መቀላቀላቸው ተገለጸ። የቀድሞው የህወሀት ከፍተኛ አመራርና የፌዴሬሽን ምክር ቤት ታፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም ናቸው በአቶ ጌታቸው ረዳና ጓደኞቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን ያሳወቁት አሁን ተቀላቅለናል፣ አቅማችንና እውቀታችን በሚፈቅደው መሰረት አሁንም የትግራይ ህዝብ ችግር ለመቅረፍ እንጥራለን አሉት። ወይዘሮ ኬሪያ ይህንን የተናገሩትን በትግራይ ክልል ከሚንቀሳቀሰው አንድ ሚዲያ ጋር በነበራቸው ቆይታ ሲሆን በትግርኛ ቋንቋ ሲናገሩ ስምረት ፓርቲ ውስጥ ነው ያለሁት አሁን ብለዋል። በምንችለው አቅም የምናደርጋቸውን እንቅስቃሴዎች እንቀጥላለን፣ አሁን ወደኋላ የምንልበት ጉዳይ የለም ሲሉም አክለው ተናግረዋል። በመውጫ ፈተና ውጤት ምክንያት ዘጠና የግል ከፍተኛ ትምህርት ተቋማቶች መዘጋታቸው ተገለጸ። የትምህርት ሚኒስቴር ከፍተኛ ትምህርት ተቋም የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት ነው። ዘጠና የግል ከፍተኛ ትምህርት ተቋማቶች ከሚያስፈትኗቸው ተማሪዎች ሰባ አምስት በመቶ ያህሉን ማሰለፍ ባለመቻሉ መዘጋቱ ነው የተነገረው። በሙሉ አልቻሉም። በዚህ መሰረት ትምህርት ቤቶቹ እንዲዘጉ አድርገናል ብለዋል። በተለይም የትምህርት ሚኒስትር ዴታ ኮሩ ቱሽኒ ይህን ያሉት ቅድስት ማርያም ዩኒቨርሲቲ በአዲስ አበባ አዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ መድረክ ላይ ተገኝተው ነው። መመሪያው ከተላለፈባቸው በኋላ ራሳቸው ላይ እርምጃ የወሰዱ ተቋማቶች አሉ። በተለይ ከግሎቹ ዘጠና ያህል ከፍተኛ ትምህርት ተቋማቶች ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ነው ራሳቸው እየዘጉ ያሉ ሲሉ ነው የተናገሩት። የትግራይ ትራንስፖርት ኃላፊ ስልጣኔን እለቃለሁ ሲሉ ተናገሩ። የክልሉ የፖለቲካ ብልሽት ወቅሰዋልም። የትግራይ ክልል የትራንስፖርት ቢሮ ኃላፊ ናቸው አቶ ታደሰ መንግስቱ የሚያወጧቸው መመሪያዎች በበታች ኃላፊዎች እየተጣሱ በመሆኑ ስልጣናቸውን ለመልቀቅ መገደዳቸውን የተናገሩት አልቻልንም ስራዎቻችንን በህጉ መሰረት ማከናወንም ተስኖናል ነው ያሉትም። በተለይም ኃላፊነታቸውን እየጣሱ በመሆኑ ስልጣናቸውን ለመልቀቅ እንደሚገደዱ ያሳወቁት ኃላፊው ይህን ችግር የክልሉ የፖለቲካ ብልሽት ማሳያ እንደሆነ ነው የተናገሩት። አቶ ታደሰ በመንግስት አሰራር ምክንያት የትራንስፖርት የነዳጅ ስርጭት በደላሎች እየተመራ መሆኑን ሲያረጋግጡም ቆይተዋል። ቢሮአቸው እንደተገለጸው ከሆነ ግን በተደጋጋሚ ጊዜያቶች የምናቀርባቸውን ጥያቄዎች በክልሉ መንግስት በኩል ተቀባይነት አላገኘም ነው ያሉትም በተለይም በመቀሌ ከተማ ያሉ ኃላፊዎች የቢሮ መመሪያዎችን በመጣ ስራውን ያለ አቅጣጫ እየመሩት ነው ሲሉ ነው የወቀሱት። ይህ ችግር የተሽከርካሪ ባለቤቶችና ተጠቃሚዎችን እንዳማረረ እንዲሁም የትራፊክ ጥሰት አደጋዎችንም እንዳበራከተው ነው ኃላፊው ወቅሰው የገለጹት። በዚሁ መሰረት አሁን ስልጣኔን ለመልቀቅ ወስኛለሁ ሲሉ ነው የተናገሩት። ሂውማን ራይትስ ፈርስት ኢትዮጵያ Ethiopia መንግስትን ሊከስ መሆኑ ተገለጸ። አገር በቀል የሆነው የሰብአዊ መብት ተሟጋጅ ድርጅት ሂውማን ራይትስ ፈርስት ኢትዮጵያ መንግስት በሚሊዮኖች የሚቆጠሩ ተፈናቃዮችን ወደ ቀያቸው ባለመመለሱ የሰብአዊ መብት ጥሰት ፈጽሟል በሚል ነው ክስ ለመመስረት ዝግጅት እያጠናቀቀ መሆኑን ያሳወቀውም እነዚህ ተፈናቃዮች ለአመታት በአስቸጋሪ ሁኔታ ውስጥ የሰቃዩ መቆታቸውን ነው ማክሎ ገልጿል። የተቋሙ ዳይሬክተር አቶ ተስፋ ለምበር እንደገለጹት ከሆነ ይህ ክስ የመፈናቀሉን አስከፊ ሁኔታ ወደ ህግ ለማቅረብ ወሳኝ እርምጃ ነው። ተፈናቃዮችን ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል። ነገር ግን የእኛ ጉዳይ ወደ ህግ መውሰድን ሆኖ አግኝተነዋል። አቶ ተስፋ አለም መንግስትን እንደተናገሩት ከሆነ ወደ ቤታቸው ባለመመለሱ የሰብአዊ ቀውስ ሲበልጥ እንዲጠናከር መባባሱንም ነው አክለው ይህ የተናገሩት ዳይሬክተሩ። ተፈናቃዮቹ በፈቃደኝነት ወደ ቤታቸው በመመለስ የሰብአዊ ስራ ብቻ ሰን በሀገራ እና በአለም አቀፍ የህግ የተቀመጠውን ግዴታ መሆኑንም አክለው ተናግረዋል። ወደ ትግራይ ቃጭ ነው እንዲገቡ እንዳይገቡ፣ ይቅርታ፣ የተከለከሉ መኪኖች አሁን ተፈቀደላቸው ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች ናቸው። እንዲለቀቁ መወሰኑ የተገለጸው አይገቡም ተብሎ በመንግስት በኩል ግድ የተጣለባቸው እነዚሁ ተሽከርካሪዎች አሁን እንዲገቡ መፈቀዱ ነው የተገለጸው። በተለይም ወደ ክልሉ መግባት ባለመቻሉ ምክንያት በርካታ ችግሮች መከሰታቸው ነው የተገለጸው። ውሳኔው የትግራይ ጊዜ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ከኢትዮጵያ ፌዴራላዊ ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየቶችን ተከትሎ ነው ተግባራዊ የሆነው ተብሏል። ፕሬዚዳንት አደሰ ወረደ ሌትና ጀነራል ግንቦት 3 2017 ዓ ም ከኮሚሽነር ጀነራል ደመላሽ ውይይት ማድረጋቸውን ጽህፈት ቤታቸው ባወጣው መግለጫም አሳውቆ ነበር። በዚሁም መሰረት ከግንቦት 18 2017 ጀምሮ በአፋር በኩል ወደ ትግራይ ሲጓዝ የክልል ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ ወደ ኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ እንደተያዘ ነው የተገለጸው። ሁለቱ ኃላፊዎች በውይይት የመረጃ ልውውጥ ካደረጉ በኋላ እውነትነቱ ምን ድረስ እንደሆነ የሚያጠራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩን እንዲመረምር ስምምነት ላይ መድረሳቸውም ተገልጿል። ወሎ ዲሞክራሲያዊ ፓርቲ ወሎ ራሱን ችሎ ክልል እንዲሆን ለኮሚሽኑ ጥያቄውን አቀረበ። የምክክር ኮሚሽኑ ጥያቄ አቀረበለት መሆኑም ታውቋል። በትላንትናው ዕለት ነው በተጀመረው በሀገራዊ የምክክር ኮሚሽን የፌዴራል ተቋማት ማህበራት የምክክር አጀንዳ ማሰባሰብ ላይ የወሎ ክልልነት ጥያቄ ኮሚሽኑ አጀንዳ ሆኖ መቅረቡን የገለጠው ይህ ጉዳይ አሁንም በጥልቀት የሚታይ ነው። የወሎ ሕዝብ ስቃይ መከራ ውስጥ ነው ያለው ስለሆነም ወደ ክልልነት ሊቀየር ይገባል የሚል ጥያቄ ነው የቀረበው። በተለይም በምክክር ሂደቱ እየተሳተፉ ካሉ የፌዴራል ተቋማት አንዱ የሆነው የወሎ ዲሞክራሲያዊ ፓርቲ ጥያቄውን ማቅረቡ ነው የገለጸው። አሁን እኛ ጥያቄያችንን የምናቀርበው ምክንያታዊ ስለሆነ ነው። ክልሉ ራሱን ችሎ መቀጠል አለበት፣ በአማራ ክልል ስል መሆን የለበትም ሲል ነው የገለጡት። የኢፌድሪ መከላከያ ሚኒስትር አይሻ ለኤርትራዊ መሪ ይፋዊ ማስጠንቀቂያ ሰጥቶ መከላከያ ሰራዊታችን የተዘጋጀውን ቤታችንን ላሉ የሌሎች ምክር እየሰሙ እዚህም እዛም ላሉ ለሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት ኢትዮጵያን ብሔራዊ ጥቅም ክብር ለሚዳፈሩ ሀገራት ነው። እነዚህ ትናንሽ የስፈርድ ቡድኖች ሚሊሻ በቂ ነው ሲሉ የተናገሩት ኤርትራ ሀገር ነው ብሎ ለመጥራት የማይቻል ህዝቡም በፍርሃት ተሸብቦ በሚኖርበት ተሰዶ ያለቀበት ሀገር መሪ ነኝ የሚል ኢሳያስ በዚህ ልቅ ስለ ኢትዮጵያ ለመናገር መድፈሩ የተለመደ የእነሱ ባህሪ ነው ሲሉ ነው የተቹት። ይህንን ማለት ነው ፍጹም አይችልም። ኢትዮጵያ ታላቅ ሀገር ነች። በቂ ኃይል፣ በቂ መሳሪያ፣ በቂ ሰው ኃይል አላትም ሲሉ ነው አክለው የተናገሩት። ስለሆነ ይህንን የምንቀበለው ጉዳይ አይደለም። በምናደርጋቸው ሁሉ ላይ እየተከታተልን አስፈላጊን ርምጃም እንወስዳለን ሲሉ ተናግረዋል። ሳውዲ አረቢያ ለኢትዮጵያ ጨምሮ በ14 ሀገራት ላይ የቪዛ እገዳ ጣለች። ሳውዲ አረቢያ በድምሮ 14 ሀገራት ዜጎች ላይ ብሎክ ቪዛ ማውጣት በጊዜያዊነት ማገዷን ነው ያሳወቀችም። ከእነዚህ ሀገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ ሀገራቶች ይገኙበታል። ይህ ቪዛ እገዳ የጊዜያዊ ስራ ቪዛ ማመልከቻዎች እና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን፣ በውጭ ዜጎች ስራ ኃይል የተመሰረቱ የሳዑዲ አረቢያ ዘርፎችም እንደሚጎዳ ነው የተገለጸው። አሁን ኢትዮጵያ በሳዑዲ አረቢያ የመግባት እድሏ እየተዘጋ መሆኑን ታውቋል። ጠቅላይ ሚኒስትሩ ከነ ባለቤታቸው ለኮሪደር ልማት ማስፋፋት በተለይም የገጠሩን ማህበረሰብ አኗኗር ለማሻሻል እንሰራለን አሉ። በጠቅላይ ሚኒስትር ማህበራዊ ትስስር ገጻቸው ላይ እንዳቀረቡት ከሆነ ባሰፈሩ ጽሁፍ በማዕከላዊ ኢትዮጵያ ክልል ሀለባ ዞን ሜሮ ልጆ ወረዳ ሲንቢጥ ቀበሌ የገጠር ኮሪደር ልማት አካል የሆነውን ሞዴል የገጠር መንደሮች ግንባታ በአስጀመሩበት ሰዓት ነው ይህን የተናገሩት ጠቅላይ ሚኒስትር አብይ አህመድ አሁን በተለያዩ አካባቢዎች የሚደረጉት የኮሪደር ልማቶች ጠንክረው ይቀጥላሉ ሲሉ ገልጸዋል። ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆን አርሶ አደሩም ጤናማና ክብር ያለው ሕይወት እንዲኖረው እንደሚችሉም አክለው ተናግረዋል። በአካባቢው ከሁለት ሺህ ሄክታር መሬት በላይ በመስሎ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ እንደሚገኝም ነው የገለጹት። ይህ ከዚህ ቀደም በጎርፍ ድርቅ አደጋ ይታወቅ የነበረው አካባቢ የልማት ተምሳሌት ያደርገዋልም ሲሉ ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ጠቅላይ ሚኒስትር አብይ አህመድ በተለይም በብሔራዊ ቤተ መንግስት በተካሄደው ስነስርዓት ላይ የኢትዮጵያን ታላቁን የክብር ኒሻን ለቢልጌት መሸለማቸው ተገለጠ። በዚህ ሽልማት ላይ በተለይም ኢትዮጵያ ታላቁ የክብር ኒሻን ሽልማት ሲሰጡ የክብር ሽልማቱ የጌትስ ፋውንዴሽን ባለፉት አምስት ዓመታት በኢትዮጵያ ለበረከታቸው አስቸጋሪ ስራዎችና ታላላቅ ዘመን ተሻጋሪ የበጎ ተጽዕኖዎችን ያከበረ ነው ሲል ነው የጠቅላይ ሚኒስትሩ ይህንን ያሳወቀውም ይገባቸዋልም ሲል ገልጧል። በተለይም ጠቅላይ ሚኒስትሩ በንግግራቸው ለቢል ጌትስ ፋውንዴሽን ለአምስት ዓመታት አሻጋጋሪ ስራዎችና ምስጋናም አቅርበዋል። ቢልጌትስ በቴክኖሎጂ ፈርቀዳ ወደ በጎ አድራጎት ያደረጉትን ጉዞ በማውሳትም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተ አገልግሎታቸውንም አድንቀዋል። ፋውንዴሽኑ በጤና፣ ግብርና ዲጂታል መታወቂያዎችን የሚደረጉን ጥረት በጠንካራ በመከባበር ላይ የተመሰረተ ትብብር በጠቅላይ ሚኒስትር አብይ በሰፊው ተወስዶላቸዋል። ቢልጌት የሚሰሯቸው ለኢትዮጵያ ከፍተኛ አገልግሎት የሚሰጡ እንደሆነም ነው የተገለጠው። ሳይንስ ሪች ፋር ቢዮንድ ዌልዝ ኦር ፌም በኢትዮጵያ በተለይም በፖሊስና እንደዚሁም ደግሞ በአሽከርካሪዎች መካከል ያለው ግጭት እየበረከተ መምጣቱ ተገለጸ። በዚሁም መሰረት አሽከርካሪውና በተለይም ደንብ አስጠባቂና ፖሊሶች በሚያደርጉ ግብግብ ከፍተኛ የህግ ጥሰት መፈጸቱም ነው የተገለጸው። የህግ ፍጸቱን ፈጽመዋል እየተባሉት አሽከርካሪም በቁጥጥር ስር መዋሉ ተገለጠ። በቦሌ ክፍለ ከተማ ሰዓትን መስጠት አካባቢ በስራ ላይ ከነበሩት ሁለት የትራፊክ ፖሊስ አባላት ጋር ነው ግጭት ውስጥ ገብቶ በተደጋጋሚ ጊዜያቶች የሚፈጸሙ ችግሮች ላይ መንግስትም ጣልቃ ባለመግባት ያደረጋቸው የማስተካከያ እርምጃዎች ባለመኖራቸው ምክንያት በተለይም ግለሰቦችና ፖሊሶች የሚያደርጉት ግጭት በህዝብ አደባባይ ሁሉ መስተዋሉ ነው የታየው። እንዲህ በቪዲዮ ላይ ሳይቀር ፖሊሶች የህግ አስከባሪ መሆን ሲገባቸው ከሲቪሊያን ጋር የሚያደርጓቸው ግጭቶች የፍትህ ስርዓቱ ምን ያህል ደካማና ብሉሽ እንደሆነም አመላካች ነው ሲሉ ገልጸዋል። የአይን ማኞች እንደገለጹት እጅግ ያሳዝናል። አንድን አሽከርካሪ በየመንገዱ እያቆሙ መደብደብ አቅምና ሁኔታዎቹ በማይቻልበት ሁኔታ ላይ በተለይም አሽከርካሪዎቹ መልሰው ለድብድብ ለኃይል እርምጃው የተጋለጡበት ሁኔታ ተስተውለዋል። አሁን በቦሌ ክፍለ ከተማ አሳልት ምረት አካባቢ በስራ ላይ ከነበሩ የሁለት የትራፊክ ፖሊስ ጋር ግጭት ውስጥ የገባው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። ኢትዮጵያዊቷ ሀሲት ደረጀ በከፍተኛ ውድድር ተሳትፋ ሀገሯን አሳወቀች። በአፍሪካ አንደኛ፣ በዓለም ሁለተኛ በመሆን በቁንጅና ውድድሯ አጠናቃለች። ለአንድ ወር ያህል በህንድ ሲከናወን የቆየውን ሚስ ወርልድ 2025 የቁንጅና ውድድር በማሸነፍ እጅግ ደስተኛ መሆኗንም ገልጻለች። በዚህ አንድ መቶ ዘጠኝ ሀገራት ቆነጃጅቶች የተሳተፉ ብዙ ውድድር ላይ ታይላንዳዊቷ ኦፔላስ ፓንጅ አንደኛ በመሆን ሚስስ ወርልድ ዘውድ ጫኒ ሲሆን ኢትዮጵያዊቷ ሀሴት ደረጀ ግን በሁለተኛ ደረጃ አጠናቃለች። አጉራቱን ከወከሉት ቆነጃጅቶች አንደኛ በመሆን ለሀገሪቱ ቀዳሚ ቆንጆ መባሏንም አዘጋጆቹ ገልጠዋል። ይሁን እንጂ ሀሴት ይህንን ውድር በራሷ ጥረትና ድካም ያገኘችው ነው። እጅግ አዝኛለሁ በአባቶች ልጆቼና በአባቴና በእናቴ ጸሎት በሌሎች የቅርብ ቤተሰቦች እገዛ ነው የደረስኩት። በተለይም በውድድሩ ላይ በርካታ ሰዎች እገዛ ያደረጉላቸው ሲሆን፣ እኔም ግን ከቆኔ ቆሞ አንድም ሰው ያበረታታኝ የለም። በመንግስትን በኩል የተደረገልኝ አንዳች ነገር የለም። በተለይም መንግስት ጉዳዩን አይቶ ሀገሬንና ህዝቤን ያስጠራቱት ተግባር ላይ ታይቶ አስፈላጊ ሁሉ መደረግ ሲገባው ግን ይህ አለመደረጉ አሳዝኖኛልም ስትል ተናግራለች። በጎሞ ዞን ቦንኪ ወረዳ ካሉ ጋላ ቀበሌ ውስጥ 55 ሴንት ሜትር ቁመት ያላት ሴት ልጅ መገኘቷ ተገለጸ። ይቺ ቁመቷ እጅግ በጣም አጭር የሆነ ልጅ በትምህርቷም ጠንካራ ጎበዝ መሆኗ ነው የተገለጸው። አበበች ቦቼ ትባላለች። እድሜዋ 26 ዓመት ሲሆን ቁመቷ ደግሞ 55 ሴንቲሜትር ብቻ ነው። በጋሞዞን ነው ቦኬ ወረዳ ካሉ ጓጉላ ቀበሌ ነዋሪ እንደሆነች የታወቀው አበበች ቦቼ ለትምህርቷ ትኩረት ሰጥታ የምትማርና ለትምህርቷም ከፍተኛ ውጤት እያመጣች የምትከታተል ተማሪ መሆኗ ነው የተገለጸው። አበበች በርቼ አሁን አራተኛ ክፍል ተማሪ ስትሆን ከአንደኛ እስከ አራተኛ ክፍል አንደኛና ሁለተኛ ደረጃ በመውጣት በየወላጅ በዓላት ዕለት ተሸላሚ መሆኗም የአካባቢው ህብረተሰብ ዘንድ ከፍተኛ አድናቆት እንዳላትም ነው የተገለጠው። አሁን ወደ ውጭ ዜናዎቻችን እናመራለን። አሜሪካ፣ የአሜሪካ ጀነራል ሱማሌ የራሷን ጸጥታ ለማስከበር ኃላፊነቷን እንድትወስድ አሳሰቡ። የአሜሪካው የአፍሪካ እዝ አፍሪካ አፍሪካም ዋና ዘጋጅ የሆኑት ጀነራል ማይክል ላንግ ናቸው። አሜሪካ ከዚህ ቀደም ቀጠናውን ለማረጋጋት ትሰጥ የነበረውን እርዳታ በከፍተኛ ሁኔታ ቀንሳለች ሲሉ የተናገሩትም የአሜሪካ የአፍሪካ እዝ ኃላፊ የሆኑት ሲናገሩ በቀጠናው ያሉትን ሀገራት ሰላም፣ ደህንነታቸውን ለመቀጠል ኃላፊነቱን መውሰድ እንዳለባቸው አሳስበዋል። ጀነራሉ በናይሮቢ በሰጡት መግለጫ ሲናገሩ እኛ ከዚህ ቀደም እናቀርብ የነበረውን ድጋፍ ከዚህ በኋላ ላይኖር ይችላል። በመሆኑም የአፍሪካ ቀንድ ሀገራት ራሳቸውን በማጠናከር ኃላፊነት ለመውሰድ እንዲ ሊዘጋጁ ሲሉ ነው ያሳሰቡት። ሱዳን ሱዳን ሰላም ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች አሉ። በተለይም ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬዲዋን ሁሴን ሱዳን ሰላምና መረጋጋቱን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ታደርጋለች ሲሉ ነው የገለጹት። በተደጋጋሚ ጊዜያቶች በሱዳን የተነሳውን ጦርነትና ግጭት በተመለከተ የኢትዮጵያ መንግስት በቅርብ ርቀት የሚከታተለው ቢሆንም አሁን ግን እርዳታችንን አጠናክረን እንቀጥላለን ሲሉ ነው የገለጹት። ብሔራዊ የመረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራው ከፍተኛ የልዑካን ቡድን ነው የጠቅላይ ሚኒስትር አብይ አህመድን መልእክት ለሱዳን ጀነራል አብዱል ፋታ አልቡራሂ ያቀረቡት። መልእክቱን አምባሳደር ረድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በፖርት ሱዳን ማቅረባቸው ለማወቅ ችለናል። ሩሲያ የዩናይትድ ኪንግደም እና ከሩሲያ ጋር ሊፈጠር ለሚችለው ቀጥታ ግንኙነት ማዘጋጀት አለባት ሲሉ የመከላከያ ሚኒስትሩ ጆን ሄሎ ተናገሩ። ለዚሁም ለመዘጋጀት በቢሊዮን የሚቆጠሩ ፓውንድ ለማሰባሰብ ማቀዷንም አስታውቃለች እንግሊዝ። የመከላከያ ሚኒስትሩ ለንደን ለስምንት ቢሊዮን ዶላር በረጅም ርቀት የሚሳይል ምርት ላይ እንደምትሳተፍም ነው ይፋ ያደረገችው። ዩናይትድ ኪንግደም የመንግስት ስትራቴጂክ የመከላከያ ገምገማ ሪፖርት ሩሲያና ቻይና በእንግሊዝ ላይ ትልቅ ስጋት እንደሆኑም አክላ ተናግራለች። በምን የምንችለው አቅም የምናደርጋቸውን ትግሎች እንቀጥላለን። ይህ ሊሆን እንደሚገባ ሊታወቅ ይገባል ሲሉ ነው የገለጹትም። በሚቀጥሉት አምስት ዓመታት ለንደር የረጅም ርቀት የጦር መሳሪያዎችን ለማምረት ስድስት ቢሊዮን ፓውንድ እንደምት ፈልግም ነው የተገለጸው። የመከላከያ ሚኒስትር ጆን ሄሊ እንደገለጹት ይህ መልዕክት ለሞስኮ ጭምር ብሪታንያውን አቋር የፀና ነው ሲሉም አክለው ተናግረዋል። በተለያየ ጊዜያቶች የሚደረጉትን ትግሎች አሁንም ጠንክረን እንቀጥላለን ያሉት፣ በተለይም በእንግሊዝ በኩል የሚደረገው እገዛም አሁን የቀጠለ እንደሆነ ነው የገለጹት። ዩክሬን የዩክሬን ድሮኖች በመጠቀም ቦምብ ጣይ አደገኛ የሩሲያን አውሮፕላኖች ላይ ጥቃት መፈጸመዋ ተገለጸ። በዚህም ያልተጠበቀ ጥቃት አርባ የሚደርሱ የሩሲያን የጦር አውሮፕላኖች መውደማቸው ነው የተገለጸው። ዩክሬን ከአርባ የሩሲያን የጦር አውሮፕላኖች በላይ በአራት ወታደራዊ ካምፖች ላይ ከባድ ጥቃቶች ከፈጸመ በኋላ ከሩሲያ ጋር ባደረገችው ጦርነት ረጅም ርቀት ከባድ ኃይል እርምጃ መውሰዷ ነው የተገለጸው። ይህን እርምጃ እኛም እንበቀለዋለን ሲሉ ሩሲያኖችም አስጠንቅቀዋል። ፕሬዚዳንት ቭላዲሚር ዘለንስኪ ትልቁ ኦፕሬሽን መጠናቀቁን ሲገልጹ፣ በተለይም በኦፕሬሽኑ ላይ አውሮፕላኖቻችን ጥቅም ላይ አውለናል። 34 ፐርሰንቱ የሩሲያ ስትራቴጂክ የክሪት ሚሳይል ተሸካሚዎችንም መተናል ድባቅ አድርገናቸዋል ነው ሲሉ የተናገሩት። የዩክሬን የደህንነት ምንጮች እንዳሉት ከሆነ በሩሲያ የተፈጸመው ከባድ ጥቃት ለማደራጀት ለአንድ ዓመት ተኩል መፍጀቱን ነው የተገለጸው። የዩክሬን በሩሲያ እጅግ ከባድ ጥቃት እየፈጸመች ሲሆን፣ በሩሲያም የአየር ኃይል በፈጸሙት ጥቃት አርባ የሩሲያን የጦር አይሮፕላኖች በእሳት መጋየታቸው ነው የተገለጠው። ክብራንት መልካች አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩት እኔ መንግስት የነበርኩ መልካም ጤና ስጥልኝ።